ተወሱልን በተመለከተ አንዳንድ ሰዎችን ይላሉ፣ ተወሱልን ለሁለት መክፈል እንችላለን፤ የተፈቀደና ያልተፈቀደ። የተፈቀደ የምንለው በአላህ በስሞቹን የምንጠይቅ ከሆነ፣ በመልካም ስራችን አላህን የምንጠይቀው ከሆነ፣ እንደዚሁም ደግሞ በህይወት ባለና መስጠት በሚችለው ነገር ከሆነ መጠየቅ እንችላለን ከዚህ ውጭ ግን ባለ አይቻልም የሚሉት ነገር አለ። ይህን በተመለከተ አሁን መጀመሪያ መስጠት የሚቻል ነገር ያልከው ነገር አንድ ነገር አለ እዚህ ጋር፣ አላህ ብቻ ማለት ከአላህ ብቻ የሚጠየቁ ነገሮች አሉ። ለምሳሌ አሁን ነቢይን ሄዳ ፍጠር አትልም፣ ፍጠሩልኝ አይባልም። ወልይም ሄዳ ፍጠሩልኝ አትልም። ለምን ላኢላሀ ኢላላህ ማለት ከአላህ በስተቀር ሌላ ፈጣሪ የለም ነዋ። ግልጽ ነው። አሁን ሄዳ ፍጠሩልኝ ነገር ተብሎ አይደለም እንደዛ አይደለም የሚጠየቀው ተጓብተናል። ሁለተኛ ደግሞ ወንጀሌን ማሩኝ አተልም ምክንያቱም ወላ የግፊሩ ዙኑበ ኢላላህ፣ ወንጀሌን የሚምረው ማን ብቻ ነው? አላሁ ተዓላ ብቻ ነው። ተጓብተናል። ግን ሌሎች ብዙ ሀጃዎች አሉ። አሁን ለምሳሌ የቅድሙ የነገርኩህ ሀዲስ ለምሳሌ አይኑ መጥፋት ለምሳሌ ግልጽ ነው። ይህንን ነገር ተወሱል አድርጎ ነው አይኑ የዳነለት ማለት ነው። ግልጽ ነው። ረሱል ሰለላሁ ዐለይሂ ወሰለም ይህን አድርገዋል። ሌላው ተወሱል ያልከው አንዳንድ ሰዎች በኸይር ስራ ይቻላል፣ በነቢይ አይቻልም ይላሉ። ይሄ አሁን የጠቀስናቸው ማስረጃዎች ሁሉ ይህንን የተሳሳተ አባባል እንደሆነ ያሳያል። በኸይር ስራ ማድረግ አዎ ይቻላል። ይሄ እሺ፣ በኸይር ስራ ከተቻለ አንድ፣ በኸይር ሀዲቶቹ እንዳሉ ሆነው ማስረጃዎቹ የረሱል ማስተማራቸው እንዳሉ ሆነ እንዳለው ነው። ኸይር ስራ ምንድን ነው? ፍጡር ነው። ግልጽ ነው። አላህ ዘንድ ያለው ደረጃ አለ፣ ኸይር ስራ ማለት ነው ረሱል ለ ላሁ ለ ሰለም አሉ ፍጡር ናቸው። አላህ ዘንድ ያላቸው ደረጃ አለ። ከሁለቱ አላህ ዘንድ ትልቁ ደረጃ ማን ነው? የማን ነው? የረሱል ለ ላሁ ለ ሰለም። ከኸይር ስራህና ከረሱል ለ ላሁ ለ ሰለም አላህ ዘንድ በላጩ ረሱል ናቸው። ሊማ ሊአና ረሱላ አፍሉ ልቅላህ ረሱል ከሁሉም ፍጥረቶች በላጭ ናቸው ማለት ነው። ግልጽ ነው። በኸይር ስራህ ከተፈለገ ከተቻለ በረሱል ለ ላሁ ለ ሰለም መመጀን የማይቻልበት ምንም ምክንያት የለም ማለት ነው። እዚህ ጋር ግን ለመግለጽ እነሱ የሚፈልጉት ነቢዩ ሙሐመድ አለይህ ሰላቱ ወሰላም በሕይወት ካሉ መጠየቅ ይቻላል፣ አማ ከሞቱ ወይም ደግሞ አንዳንድ ወልያቶች የምንላቸው እኛ ካለንበት ቦታ አርቀው ድረሱልና ይህን አድርጉልን ማለት ግን እንዴት ነው የሚሉት? አሁን ለምሳሌ ረሱል ሰለላሁ አለይሂ ወሰለም ያንን አይማያውን ሰውዬ አስተምረውታል ብለናል። በህይወት እያሉ ነው አደለም ብለውታል። ያም ማለት ግን በሀያታቸው ካስ ነው ማለት አለም። እዛ ላይም እንደዛ የሚል አታገኝም። ግን ሀዲሱ ይቀጥላል። ያ ሀዲሱ ይቀጥላል። በዑማን ብን አፋን ዘመን በዑማን ብን አፋን ከሊፋ በነበሩበት ሰዓት አንድ ባለሀጃ ነበረ ወደ እሳቸው የሚመላለስ እሳቸው በጣም መሽጉል ስለነበሩ፣ ቢዚ ስለነበሩ ሊያገኛቸው አልቻለም። በጣም ተቸገረ እሳቸውን ባለማግኘቱ። ግልጽ ነው ይሄ ይህንን ሀዲ የሚያውቀው ያንን አይኑ ያሰው አይኑን የተመለሰለት በረሱል ተመጅኑ አይኑ የተመለሰለት ሰው እሱን አይኑ ሲመለስለት ቦታ የነበረ ሰሓቢ

ይሄንን ሂድ ይሄን በላለው፣ ማነው? ይሄን ያስተማረው ሰሃቢ ማለት ነው። ዑስማን ኢብኑ ሁነይፍ የሚባል ሰሃቢ፣ በረሱል ጊዜ የነበረ ማለት ነው። ስለዚህ ሰሃበቶች ተወሱልን፣ በረሱል መመጀንን፣ ረሱል መጣራትን ከረሱል ከሞቱ በኋላ ያስተምራሉ ማለት ነው። ግልጽ ነው። ዑስማን፣ ከዛም ያ ሰውዬ ይሄ እንዳለው ነገር አድርጎ ሲሄድ፣ ልክ ወደ ዑስማን ኢብኑ አፋን ወደ ኸሊፋው ጋር ሲሄድ፣ ፈጃ አልበዋቡ በራፍ ላይ የሚቆመው ሰውዬ መጣና፣

መመጀንን አስተምሯል። ማን ያስተማረው? ሶሓቤ ማለት ነው።